የሂራታቸውን ቀድ የአርሴናልን አልጨምርም። የማንቼንም ደጋፊዎች የአርሴናልን ደጋፊዎች ሁላችንም እንታወቃለን። አሽራቅም፣ ሸምሱ፣ ሁሉም እኛ እንደ አርሴናል ደጋፊ በዚህ ሰዓት ከማንቼ ደጋፊ የምናወራበት አንድም ምክንያት የለም። እኛ ክለባችን ለዋንጫ አንገድ ለአንገድ ብያያዝ ነው አምናም ዘንድሮም ማንቺ ማንቼ ከደረጃ በታችሁ ነው፣ ከወገብ በታችሁ ነው። ላለ ቅደብላ ምንም ክለባችን አስመናል። ትናንትና ሽንፈት ገጥመናል። ሽንፈት ስለገጠመን ቀጣይ ደግሞ በፓሪስ እዛ ፈረንሳይ ሄደን ገልብጠንም ለዋንጫ እናልፋለን። ዋንጫውን ነው የምንበላለን። ማንቼ አውሮፓ ሊግ ይበላል፣ አርሴናልም ቻምፒየንስ ሊግ ይበላል። ያ ሞራ ሞራ ሞራ የሌላውን መጨመር ማይፈልገውንም አባል እያሳመናችሁ በየሁኔታው ማለት በየሰባዩ ማለት ነው። መሸጥ ነው የሚፈልገው እንደ መሸጥ ሌላ መካከለኛ እንደመካከለኛ አድርጎ ይሄ ነገር መቀጠል አለበት ብዬ ነው የማምነው። አላህ አክብርልኝ እኔንም ወራችሁ ዝስ ስለተባችሁ